እስራኤል በኢራን በፈፀመችው ጥቃት የተገደሉ የጦር አዛዦችና የኒውክለር ሳይንቲስቶች እነማን ናቸው? እስራኤል ሐሙስ ለአርባት ቢያ በመላው ኢራን ባሉ የኒውክለር ይዞታዎች ወታደራዊ ስፍራዎችና የመኖሪያ ስፍራዎች ላይ በፈጸመቻቸው በርካታ ጥቃቶች ከፍተኛ የጦር አዛዦች እና ዘጠኝ የኒውክሌር ሳይንቲስቶች ተገድለዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ አገራቸው አርብ ማለዳ የፈጸመችው ጥቃት የኢራን ኒውክሌር መሰረተ ልማት እና የባላስቲክ ምሳይል ፋብሪካዎችን ለመጉዳት ያለመ ነው ብለዋል። ጠቅላይ ሚኒስትሩ ራይዚንግ ላይን ኦፕሬሽን የሚያንሰራራ አንበሳ ዘመቻ ስሉ በጠሩት ጥቃት ከተገደሉት መካከል የኢራን አብዮታዊ ዘብ አላፊና የአገሪቱ ጦር ኃይሎች ኢታማዦር ሹም ይገኙበታል። ሕፃናትን ጨምሮ በርካታ ሰላማዊ ሰዎች መገደላቸው ተዘግቧል። መሐመድ ባግሄሪ በዚህ ጥቃት ከተገደሉት መካከል የኢራን ጦር ኃይሎች ጠቅላይ ኢታማዦር ሹም የሆኑት መሐመድ ባግሄሪ አንዱ ናቸው መሐመድ በጠቅላይ ኢታማዦር ሹምነታቸው የአገሪቱን ጦር እንዲሁም የኢራን አብዮታዊ ዘብ ዋነኛ መሪ ናቸው ጠቅላይ ኢታማዦር ሹሙ አብዮታዊ ዘቡን የተቀላቀሉት በአውሮፓውያኑ 1980 ገና በ20 ዓመታቸው ነበር መሐመድ ከወንድማቸው ጋር በመሆን በኢራን ራቅ ጦርነት ወቅት የአብዮት ዘቡ የስለላ ክፍል እንዲቋቋም ረድተዋል መሐመድ በኢራን ካሉ የጦር አዛዦች መካከል አክራሪ ባለመሆኑ ይታወቃል። በቅርቡ በጥንታዊው የፐርሴፖሊስ ፍርስራሽ ፊት ለፊት ሰላም እንድሰፍንና ጦርነት እንድወገድ ባደረጉት ንግግር ከፍተኛ ትችት ገጥሟቸው ነበር። ግድያቸውን ተከትሎ አብዱልራሂም ሙሳቪ የኢራን ጦር ኃይሎች ጠቅላይ ታማዦር ሹም ሆኖ መተካታቸውን የኢራን መንግስታዊ የዜና ወኪል ኢርና ገልጿል። ሆሴይን ሳላሚ፣ ሆሴይን ሳላሚ የኢራን አብዮታዊ ዘብ ዋነኛ አዛዥ ነበሩ። ሁሴን የአብዮታዊ ዘብን የተቀላቀሉት የኢራን ኢራቅ ጦርነት መፈንዳቱን ተከትሎ በአውሮፓውያኑ 1980 ነው። በወታደራዊ ማዕረግ ከፍ ያሉ ስመቱም በአሜሪካና በምዕራባውያን አጋሮቿ ላይ በሚናገሩት ጠንካራ ትርኪቶች እና በንግግር አዋቂነታቸው ዝናን አተረፉ። የአብዮታዊ ዘቦ አዛዥ የሆኑትም በአውሮፓውያኑ 2019 ነበር። ባለፈው ወር ኢራን በእስራኤልም ሆነ በአሜሪካ ጥቃት ከደረሰባት የጋነም በሮችን ትከፍታለች ብለዋል። በኢራን ኒውክሌርና ወታደራዊ ፕሮግራሞች ተሳትፏቸው የተባበሩት መንግስታት የጸጥታው ምክር ቤትና አሜሪካ ከአውሮፓውያኑ 2000 ጀምሮ በኃላፊው ላይ ማዕቀብ ጥሎባቸዋል። ኢራን 300 ድሮኖችንና ምሳይሎችን ያሳተፈ የመጀመሪያውን የቀጥታ ጥቃት በእስራኤል ላይ ስትፈጽም እሳቸው የአብዮታዊ ዘብ ኃላፊ ነበሩ። ከቅርብ ቀናት ወዲህ ከእስራኤል ጋር ያለው ውጥረት መጋጋሉን ተከትሎ ሆሴን ሀገራቸውን ለማንኛውም ሁኔታ ክስተትና አጋጣሚዎች ዝግጁ መሆኗን ሐሙስ እለት ተናግሮ ነበር። የአገሪቱን እስላማዊ ስርዓት ለመጠበቅ እንዲሁም መደበኛ ጦር ሰራዊቱን ለመደገፍ በሚል ከአርባ ዓመታት በፊት የተቋቋመው የኢራን እስላማዊ አብዮታዊ ዘብም ዘወትር በሚራባውያኑ ስም የምነሳው የአገሪቱ ጦር ክፍልም ተጠቃሽ ነው። የኢራን አብዮታዊ ዘብ ከ190 ሺህ በላይ ወታደሮች እንደሚኖረው የሚገመት ሲሆን የራሱን የምድር የባህርና የአየር ኃይል አጠናክሯል። የኢራንን ስልታዊ የጦር መሳሪያዎችንም የሚቆጣጠረው የዋይል ነው። መሀመድ ፓክፑት የአብዮታዊ ዘብ ዋና አዛዥ ሆኖ መሾማቸውን የኢራን መንግስት ሚዲያ ዘግቧል። ጎላማሊ ራሽድ። ጎላማሊ ራሽድ የኢራን ጥምር ወታደራዊ እንቅስቃሴዎችን የሚያስተባብረው የአብዮታዊ ዘብ ካይታም አልአምቢያ የተሰኘው ማዕከላዊ ዋና መስሪያ ቤት ኃላፊ ነበሩ። ጎላማሊ በአውሮፓውያኑ 1980ዎቹ ከኢራቅ ጋር በተደረገው ጦርነት የተዋጉ ሲሆን ቀደም ብለው የኢራን ጦር ኃይሎች ምክትል ዋና አዛዥ ነበሩ። ግድያቸውን ተከትለው አሊ ሻድሚኒ የአደጋ ጊዜ ኢዝመሪ ሆኖ መሾማቸውን የኢራን መንግስታዊ ሚዲያ ዘግቧል። አሚር አሊ ሀጅ ዛዴሂ የአብዮታዊ ዘቡ የኤርስፔስ ኃይል አዛዥ የነበሩት አሚር አሊ ሀጅ ዛዴሂ የአገሪቱን የሚሳይል ፕሮግራም በመምራት ታዋቂ ሰው ነበሩ። የእስራኤል መከላከያ ሰራዊት አዛዥ በእስራኤል ላይ ጥቃት ለመሰንዘር ከበርካታ የአየር ኃይል አዛዦች ጋር በመሬት ስር ውስጥ በሚገኝ የሂዝማይከል ውስጥ ተሰብስቦ ነበር ብሏል። አዛጁን ጨምሮ ቡድኑ የተገደሉትም በህንጻው ላይ ባነጣጠረ ጥቃት ነው ብሏል። ባለፈው አመት ጥቅምትና ሚያዚያ ወራት ላይ በእስራኤል ላይ የተፈጸመው የመሳይል ጥቃቶችን ያዘዙትም ሐጅ ዛዴሂ መሆናቸውን መከላከያው አስታውቋል። ሐጅ ዛዴሂ በአውሮፓውያኑ ሀያ ሀያ ከትራን ተነስቶ ይበር የነበረ የዩክሬን የመንገደኞች አውሮፕላን በመጣል ኃላፊነት ከወሰዱ በኋላ በኢራን ህዝብ ዘንድ ተቀባይነታቸው ቀንሶ ነበር። በዚህ አደጋ 176 ሰዎች ህይወታቸው አልፏል። ፊሬዱን አባሲ የኒውክሌር ሳይንቲስቱ ፌሬዱን አባሲ በአውሮፓውያኑ 2011 እስከ 2013 ድረስ የአገሪቱ የአቶሚክ ኤነርጂ ድርጅት ኃላፊ ነበሩ። ፌሬዱን አባሲ ለኢራን የኒውክሌር ማበልፀቅ የአንበሳውን ድርሻ እንደተጫወቱ ይነገርላቸዋል። ከአውሮፓውያኑ 2020 እስከ 2024 የአገሪቱ የፓርላማ አባል ነበሩ። ሳይንቲስቱ ከዚህ ቀደም በአውሮፓውያኑ ሀያ አስር በቴህራን ጎዳና ላይ ከተቃጣባቸው የግድያ ሙከራ ተርፎ ነበር። ከኢራን የኒውክለር እንቅስቃሴ ጋር በተያያዘ ጠንካራ አቋም እንዳላቸውም ይነገራል። በቅርቡ ኤስ ኤን ኤን አይ አር ከተባለ የኢራን ቴሌቪዥን ጣቢያ ጋር ባደረጉት ቆይታ የኒውክለር ጦር መሳሪያ መገንባት እንደምቻል ተናግሮ ነበር። የተገደሉት የኒውክለር ሳይንቲስቶች እስራኤል በዚሁ ጥቃት የገደለቻቸው ዘጠኝ የኒውክሌር ሳይንቲስቶች መሆናቸውን ጦሩ አስታውቋል። ሜዲ ቴራንቺ በቴራን የሚገኘው የኢስላሚክ አዛድ ዩኒቨርሲቲ ፕሬዝዳንት፣ አብዱል ሐማድ ሚኖሽር በሻይድ በኢሽቲ ዩኒቨርሲቲ የኒውክሌር ኢንጂነሪንግ ኃላፊ፣ አህመድ ሬዛ ዞልፋገሪ በሻይድ በኢሽቲ ዩኒቨርሲቲ የኒውክሌር ኢንጂነሪንግ ፕሮፌሰር፣ አሚር ሁሴን ፌቂ በሻይድ በኢሽቲ ዩኒቨርሲቲ የኒውክሌር ፕሮፌሰር። በተጨማሪ ሞተል ብዛዴሂ የተሰኘ የኒውክለር ሳይንቲስት መገደሉ ተገልጿል። የራን ታላቁ መሪ አያቶላሂ ላይ ሀሜኒ አማካሪ አሊ ሀሜኒ የከፋ ጉዳት እንደደረሰባቸው የራን ዘገባዎች አመልክቷል። እስራኤል ዕላማ ያደረግኩት ወታደራዊ ዞታዎችን ነው ብትልም የኢራን መገናኛ ብዙሃን በበኩላቸው በቴህራን የመኖሪያ ቤቶች ጥቃት እንደተፈጸመባቸውና ከተገደሉትም መካከል ሕፃናትን ጨምሮ ሰላማዊ ዜጎች መገደላቸውን ዘግቧል። እስራኤል በኢራን ጥቃት ያደረሰችባቸው ስፍራዎች የትኞቹ ናቸው? እስራኤል በዚህ ጥቃት ከመታቻቸው መካከል በናታንስ በተሰኘችውና ከተማ የሚገኘው የኢራን ዋነኛ የዩራኒየም ማበልጸጊያ ማዕከል አንዱ ነው። ማዕከሉ በተደጋጋሚ እንደተመታ የኢራን መንግስታዊ ቴሌቪዥን ዘግቧል። ማዕከሉ ከመሬት ስር በሜትሮች ርቀት የሚገኝ ሲሆን የእስራኤል ጥቃት ምን ያህል ጥልቀት እንደነበረው እስካሁን ግልጽ አይደለም። ከዚህም በተጨማሪ ቴህራን እና በአካባቢው ያሉ ወታደራዊ ስፍራዎች፣ ታብሪዝ በተሰኘችው ከተማ የሚገኝ የኒውክለር ምርመራ ማዕከል እና በሁለት የጦር ሰፈሮች ፍንዳታ ተሰምቷል። ከቴህራን በስተደቡብ የምትገኘው የስፋሃን ከተማ በስተደቡብ ምዕራብ የምትገኘው የአራክ ከተማ እንዲሁም በስተ ምዕራብ የምትገኘው የከርማንሻ ከተማ ጥቃት ተፈጽሞባቸዋል የኢራን ታላቁ መንፈሳዊ መሪ አሊ ሄምኒ ጥቃቱን ተከትሎ እስራኤል መራራና የከፋ ህመም እጣ እንደምገጥማት አስጠንቅቀዋል በአምላክ ፍቃድ እንዲሁም በእስላሚክ ሪፐብሊክ ጦር ኃይሎች ኃያል እጅ እስራኤል ቅጣት ሳይፈጸምባት አይቀርም ብለዋል ክብራትና ክብራን ዩቱብ አድማጮቼ፣ አጠቃላይ ዓለምን እያነጋገረ የዓለምን ትኩረት የሳበው ምናልባት የአለም ፍጻሜ ይሁን በማለትም በርካቶቹን ስጋት ላይ የጣለው የመካከለኛ ምስራቅ አካባቢ ያለው ከፍተኛ ጦርነት በእስራኤልና በኢራን መካከል እየተካሄደ ያለው ጦርነት ነው። በምድር የሚገጥሙበት ምክንያትም እንደሌለና አብዛኞቹ በአየር ኃይል በመሳይሎቻቸው እየተዋጉ እንደሚገኙ ጭምርም ነው የወጡት መረጃዎችም የሚያሳዩት እስካሁን ድረስ። በርካቶቹ አለም ላይ ስጋታቸውን እየገለጹ ይገኛሉ። አብዛኞቹ ሰላም ፈላጊዎች ናቸው። ሰላም ለዓለማችን በማለትም ነው ሀሳባቸውን እያቀረቡ ያሉት በጣም በሚያሳዝን ሁኔታ እየተካሄዱ ባሉት ጦርነቶች መካከል እንግዲህ አንዳንድ ንጹሐን ህልፈትም እየተሰማ እንደሚገኝ ጭምርም ነው። በሁለቱም ወገኖች ማለት ነው። አጠቃላይ ደግሞ የእስራኤል ጥቃትን ተከትለው ዋና የኒውክሊየር ሳይንቲስቶችና አሉ አሉ የተባሉት የኢራን አለቃዎች እንደተገደሉ ጭምርም ነው የወጡት መረጃዎች የሚያሳዩት። ዋና ዋና አዛዦችን በማስመልከትም ነው ለእናንተ ይዤላችሁ መጣሁት። ይህ ሚኪታቦር ሌላኛው ቻናሌ ነው። ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ ያገኙ። ለሰዓታት ያሉኝ መረጃዎች ይህን ይመስላሉ። በወቅታዊና ጫጭር መረጃ እስከምንገናኝ ድረስ በያላችሁበት ዓለም ክፍል ሰላም ያቆይልኝ።